እንደምናችሁልኝ ይሄን ጥያቄ ወደ አምስት ልጆች ጠይቃችሁኛል፣ እና እኔ ደግሞ እንደ አጋጣሚ ቀለሙ ቤት ውስጥ ስለነበር ከወር በፊት ምናምን ገዝቼ ይሄኛው እየሸሸ ስለሆነ ልድገሙ ወይ ሳልድገሙ እያልኩ ከራሴ ጋር እየተከራከርኩ ነበር። ስለዚህ አሁን እናንተ ደግሞ ስክሪንሾት እንድታደርጉት ብዬ በቪዲዮ መጣውላችሁ ማለት ነው። ሌላም ደግሞ ጥያቄ ጠይቃችሁ ልጆች አላችሁ፣ እሱንም በኋላ መልሳለሁ። ለማንኛውም እኔ እንደዚህ አይነት ደማቅ ቀለም ስቀባ ኦኬ፣ እንደዚህ ቀለም ሲቀባ ለመጀመሪያ ነው። በጣም እንደዚህ ቦክ ያለ ከለር አልወድም እውነት ለመናገር እና ለዛም ነው ከራሴ ጋር እየተከራከርኩ ያለው ልድገሞ ሳልድገሞ እያልኩኝ። ለማንኛውም ግን የጋርኒየር ኦሊያ የሚለው 6.3 ነው ቁጥሩ። እኔ የሚቀባው ከዲኤም ነው የምገዛው። ኦንላይንም አለ መገዛት ትችላላችሁ፣ ስክሪንሾት አድርጋችሁ። ሌላው ደግሞ በምንድን ነው ጸጎሽ የምትፈርዥው? ያላችሁኝ እኔ ኖርማል ክሬም ነው የምቀባው። ማለት ፀጉሬን ታጥቤ ከወጣ በኋላ ቅባት መቀባት አልወድም። ቅባት የምጠቀመው ለትሪትመንት ብቻ ነው፣ ለምሳሌ እንደ ሮዝመሪ ኦይል ምናምን። ከመታጠቤ ከአምስት ሰዓት በፊት ቀድሜ ይቀባና ከዛም በኋላ ገብቼ ታጠባለሁ። ስወጣ ግን ፀጉሬን ፈረስኩትም አስያዝኩትም ክሬም ነው የሚቀባው። ፀጉሬን በብዛት የምጠቀማቸው ደግሞ ይሄ የፓንቲን ፕሮቪ የሚሉት ናቸው እነዚህ እንደ ኮንዲሽነርም አሉ እንዲሁም ደግሞ ሊቭ ኦንም አሉ። አሁን ይሄ ለኮንዲሽነርነትም ያገለግላል፣ ለሊቭ ኦንም ያገለግላል። ሊቭ ኦን ማለት ፀጉራችሁ ላይ እንድታወት ማለት ነው። ቀን ሙሉ፣ ሁለት ቀን፣ ሶስት ቀን እንደፈለጋችሁ። ነገር ግን ስትቀቡ በፀጉራችሁ ርዝመት ነው መቀባት ያለባችሁ እንጂ ቆዳችሁ መንካት የለበትም። ይሄንን ማለት ነው ቆዳችሁ ላይ መቀባት የለባችሁም። የነዚህ የፓንቲን ብዙ ፕሮዳክት ስላላቸው በጀርባ በኩል አንብቡት በደንብ ምንድን ነው ይተዋል ወይስ ለሚታጠብ ነው የሚለውን በደንብ አድርጋችሁ አንብቡት እላለሁ ሌላ ደግሞ ስለ እድገቱ ደግሞ ኔ ኩኝ ነው ያለ አመት አድርጌ አላደገልኝም ላልሽኝ ልጅ እንግዲህ እንደምታየው እኔ ማለት ቪዲዮ ላይ ማለታችን ሊሆን ይችላል አመት አልሞላውም ሞላውም ከብሰላት ጋር ሶስት ቆረጥ ነው ሄጄ በድፍረት አብሬ ተቆረጥኩት እንዳሳይቻችኋለሁ በቪዲዮና እዚህ አካባቢ ነበር ያው ቪዲዮም አለ እዚህ አካባቢ ነበር አሁን ግን በፍጥነት አድጓል ነገር ግን እኔ ፀጉሬ በተፈጥሮ እንትን ነው ታዳጊ ነው ታዳጊ ስለሆነ ነው እንጂ ወይ ሮዝመሪ ተቀብቼ እንደዚህ ተቀብቼ ነው እንደዚህ ሆነ ልላችሁ አልችልም። ምናልባትም ይሄ የምቀባው ሮዝመሪ ዘይት እድገቱን አፋጥኖ ሊሆን ይችላል። ነገር ግን እሱ ነው እንደዚህ ያደረገልኝ ብዬ ሊላችሁ አልችልም። አመሰግናለሁ።